እግዚአብሔር የፈጠረኝ ለራሱ ዓላማ ሰው አድርጎ ሲፈጥረኝ የራሱ ዓላማ አለው፣ የራሱ ምክንያት አለው። ገና ብዙ የሚያሰራኝ ነገር ይኖራል ብዬ አስባለሁ። ምንም ባያሰራኝ የራሱ ይሄን ስላሳየኝ አመሰግነዋለሁና በዝቅታ ውስጥ ስሆን እንደማልጠቅም እንዲሰማኝ፣ ባዶ እንደሆን ያደርገኝ የነበረው የሴጣን መንፈስ ነው ብዬ ነው የማስበው። ሌላ ምንም ማረል ምክንያቱ ይሄ እንደሚሆን ይገምት ነበር ማለት ነው። ገባ አንተ ቢሳካልህ፣ አንተ ሰው ብትሆን ምን ልታረግ እንደምትችል ያውቃል ሰይጣን። አንተ ከፍ ብትል፣ አንተ የሆነ ደረጃ ብደርስ ምን ያህል ለሰዎች ልተርፍ እንደምችል፣ ምን ያህል ለሀገር ልጠቅም እንደምችል፣ ምን ያህል ለቤተሰብ ልተርፍ እንደምትችል፣ ምን ያህል ለሰዎች ተስፋ ልትሆን እንደምትችል ያውቃል። እሱ አንተ ነህ ማታቅም አንቺ ነሽ ማታቅም ማማ አትጠቅሚም እኮ አትረቢም እኮ ምናም ሚል ስሜት ውስጥሽ የሚፈጥረው ሴጣን። እሱ በደንብ ያውቃል። አንቺ ከተሳካልሽ፣ ከፍካልሽ፣ ለቤተሰቦችሽ ምን ማድረግ እንደምትቺ፣ ለጓደኞችሽ ምን ማድረግ እንደምትቺ፣ ለሀገር ምን ማድረግ እንደምትቺ ምን ያህል ለዓለም ፈጣሪ እንዴት ማስደሰት እንደምትችል ጠንቅቆ ያውቃል። ስለዚህ እዛ እንድትደርሻ አይፈልግም። በምንም ተአምር ያንን ቀን እንድታየው አይፈልግም። በተቻለው አቅም ዙሪያውን አጥሮ እዛው ጋር እንድትቀሪ ነው የሚፈልገው። ከቻለ ራስሽ እንድታጠፊም ይፈልጋል። በነገራችን ላይ አይምሮች በሽተኛ እንዲሆን ሜዳ ላይ እንድትቀሪም ይፈልጋል። እግዚአብሔር ለአንቺ ያዘጋጀው ምናልባት ከዚህ ተራራ የገዘፈ ሊሆን ይችላል ግን እግዚአ ሰይጣን መጀመሪያ ያን ሸለቆ ስምጡን ነው የሚያሳይሽ። እዛ ስምጥ ውስጥ ወድቀሻል፣ ምንም ተስፋ የለሽ በሚል ከፍ ስትይ ግን ከዚህ ከተራራ ሊያልፍ ይችላል ያንቺ ከፍታ ማለት ነው። ስለዚህ አንዳንዴ እኔ ምን ዋጋ አለኝ፣ ምን ረባ ነው፣ ለምን እየተፈጠርኩት ለምትሉ ሰዎች እኔ ብቸኛ ልለው የምችለው ነገር እኔ እዛ ቦታ ነበርኩኝ ነው። ፍጹም ምንም ጥቅም እንዳይለኝ አረጋግጦ ነግሮ የነበረ ውስጤ ማለት ነው ምንም እንደማረባ አሳምኖኝ ነበር። በቃ አመኜ ነበር በእርግጠኝነት ማለት ነው። ከባድ የሆነ ጥልቅ የሆነ ዲፕሬሽን ውስጥ፣ ጭንቀትና ድብርት ውስጥ ገብቼ ነበር በአንድ ወቅት። አሁን ዛሬን ሳየው ግን እንደውም ድብርት ውስጥ የገቡ ሰዎች በጣም ከፍተኛ ቦታ ሊደርሱ ስለሚችሉ ሰይጣን ቀድሞ ሊቀጫቸው የፈለጋቸው ሰዎች እንደሆኑ ነው የገባኝ። እንደውም ድብርት ውስጥ ከሆነ ያለው እንደማጠቅም የሚሰማ ከሆነ ዓለም ላይ እንደውም እንዳንተ የሚጠቅም ሰው ላይኖር ይችላል ዓለም ላይ እንደውም ከራስ ተርፈ በጣም ለብዙ ሰው የምተርፈው ሰውየ አንተልቶን ትችላለ። ትንሽ ግፊ ነው የሚያስፈልገ ትንሽ ገፋ የሚያደርግ ነገር ነው የሚያስፈልገ እሱን ደሞ የምታገኘው ጧት ስትነሳ ነው። ጧት መነሳት አለብህ። ገላም በቀዝቃዛው መታጠብ አለብህ። ጠዋት ወጥተህ ከሰዎች ጋር መገናኘት አለብህ። ክፍልን ዘግተ ቁጭ ብለ አይሆን፣ እየጠጣህ አይሆን፣ እየቃምክ አይሆን፣ ቁጭ ብለ ስደነዝዝ እየዋልክ አይሆን። መገናኘት አለብን ከሰዎች ጋር ስትገናኝ ነው ስራውም የሚመጣው ኮኔክሽኑ የሚገኘው ግን ከምን አይነት ሰዎች ጋር ድብርታም ሆኖ ጭንቀታም ሆኖ አንተን አትችልም ከሚሉ ሰዎች ጋር ሳይሆን ቢዝነስ ውስጥ ያሉ ስራ ውስጥ ያሉ የተነቃቁ መንፈሳዊ ዓለም ውስጥ ያሉ እንቅስቃሴ ላይ ካሉ ሰዎች ጋር ተገናኝ እንደው ምንም ጥቅም ባታገኝ እንኳን አብራቸውዋል ዝም ብለ ይሆነ ከሚንቀሳቀስ ሰው ጋር አብረዋል ምን ችግር አለው አዳዲስ ሰው ተዋወቁ በጓራጎት ማህበራት ውስጥ ግቡ ሮትራክት አቦጊዳ ምናምን የሚንቀሳቀሱ ወጣቶች ጋር ዋሉ። እነሱ ሞቲቬት ያደርጓቸዋል። መንፈሳቸው ቀና ነው። በጓራጉት ተሳተፉ። ደም ለግሱ። እስኪ ሂዱና ደም ለግሱ። ያንድ ሰው ህይወት አድኑና አይምሯችሁ አትጠቅሙም ሲላችሁ ሂድ ከዚህ አንድ ሰው አድኛለሁ በሉት። መቄዶኒያዊ ሂዱና ጥፍር ቁረጡ። ጌርጌሴኖን ሂዱና ገላጠቡ። ምንም አይጠይቅም። በእግር ከቤት ወጣ ሂዱና ገላጠሙ። ምንም አይጠይቅም። ጥቅም እንዳለ ወቅ ጥቅም እንዳለ ተረዳ። በሁሉ ነገር ስትሸና አመስግን ስለ መሽናት ስትጎርስ አመስግን ጥርስ ሲያኝክ አመስግን ምራቅ ስትወጣ አመስግን ስታወራ አመስግን አይነ ሲከደን አመስግን። ቀኑ ሲደርስ ከፍታ ላይ ቁጭ ብለህ ለሌሎች ታወራለህ። ቀኑ ሲደርስ ታየዋለህ። በቃ ማማ ላይ ቁጭ ብለህ ለሌሎች ታካፍላለህ።